የአባትሽ እጅግን እዚህ ነገር ውስጥ እንደማይኖር ተስፋ አደርጋለሁ። ምን እያልሽ ነው እማዬ? ዛሬ የሚያነና አባት እየጠረጠርሻቸው ነው? ሰላምዬ እኔ እኮ ጠረጠርኳቸው እያልኩ አይደለም፣ ግን ደግሞ ልጁ ነሱ ቤት የሚውል ከሆነ ወርቁ ነሱ ቤት ከተገኘ ደግሞ እኔ እንጃ። አሁንስ የአንቺ ነገር ስልችት እያለኝ ነው። በተገኘው ነገር ማመስገን ሳይሆን በቃ ሰው መውቀስ ብቻ ነው የምትችይው። ሰላምዬ እውነቷ ነው እኔ ካገኘሁት መልካም ነገር ላይ ጉድፍ የምፈልግ መጥፎ ሰው ነው ልጁ የእኔን መስቀልና ፎቶ ሰርቆ የሰጣቸው ልጅ ነው። በኋላ ሲነግረኝ በገንዘብ አታሉት እንደነበር ነው የነገረኝ። እርግጠኛ ነኝ የባዩሽ ተባባሪ ነው። ይህንንማ በፖሊስ ማስቀፍደድ ነው። ቆይ አባዬ አንተ እርግብና ተምቹ እንደሚተዋወቁ ታውቅ ነበር ማለት ነው? እኔ ያ ቢ ጉድ የሰራው እንዴት የአንቺን መስቀልና ፎቶ ለማስመለስ ከውጭ የመጣ መስሎ እንዲተዋወቃት ያደረግ ነው። እኔና የተምቹ አጎ ምን አባዬ፣ እንዴት ታስነግረኝ? አንዴ ከነገርኩሽማ ወስደሽ ለሰዎቹ ዘርተሽ ጉድ ነው የምትጠሪኝ። አነሰም አደግም እኔም አንቺም ሌባ ነው። ኧረ እባክህ፣ በሆቴል ውስጥ ስትጫወትብኝ ከኖርክ በኋላ ነው እንደዚህ የምትለው። እውነቱን ስነግርሽ ቦርሳ ውስጥ ቀድመሽ ወርቅ እንዳለ ብትነግሪኝ ኖሮ ከየትም ብዬ ፈልጌ ያመጣው ነበር። ኧረ እባክህ፣ ይኸው አወቅህ እኮ ሂድና አምጣዋ። አሁንማ ረፈደ፣ የትም አናገኝ። አሁን ይሄን ቤት ለቀውታ እርግም የሚጠቅመን እንደዚህ መሆናችን ሳይሆን ተረጋግተን መነጋገራችን ነው። ውጣል ኮኮ ምንም ሊባቦን ግን፣ ላንቺ ያለኝ ስሜት እውነት ነው። እያምረን ነው እዝራ። ምን ዝም ብለህ ልታልፈኝ ነበር እኮ እና እና ምንድን ነው እያሰብሻለሹ ሴትዮ ተናገሪያ። ስለ ስለ እዝራ ነው እያሰብኩ ያለሁት። እኔ እኮ ከአንቺ ውጭ ሴት አላውቅም። እንደውም ከእኔ ውጭ ሴት ብታውቅ ነበር የሚገርመኝ ሽን ይህን እንደ አባጨጓሬ የሚኮሰኩስ ገላህን ታጥፋ የምትተኛ ሴት ያለች ይመስላል? ሙዲያ ሺፕ ነው? እውነቴን ነው። በቅጡ እንኳን ገላሽን ታጠብ የምትፈልገ ሴት ያለች ይመስላል? ግን ደግሞ ምንም ግን የሚባል ነገር የለም። እስከ ዛሬ የተኛሁት እራሱ ሰውነቴ በጣም ይኮሰኩሰኛል። እርግብ፣ ዝም በል መጀመሪያ ሴት ለመፈለግ ወንድ ሁን። ሴት ለመፈለጉ ትደርስበታለህ። እኔ እኮ አፈቅረሻለሁ። ለአንተ ፍቅር ግድ ያለኝ ይመስላል? ሁለተኛ እንዳትከተለኝ ተምቹ ያው እርግብን እዚህ ጋር ቢያስቆማት ወይ ደግሞ ከነመጨረሻው መጨረሻው እሷን ቢረሳት ይሻላል እንጂ አሁን እርግብ ወደ ባህር ዳር እየተመለሰች ነው ማለት ነው። ያው አሁን እዚህ የቀራት ምንም ነገር የለም። ፖሊሶች እንደሚፈልጓት ታውቃለች። እናም ደግሞ ፖሊሶች ከያዟት አክስቷን ማጋለጥ አትፈልግም። እዛ ጋር አክስቴ እንደዚህ ናት እንደዚህ ናት እያለች ስለ እሷ ወንጀል ካጋለጠች ምናልባት ደግሞ አባዬ ይቀየመኛል። እናም ደሞ አባዬ እሷን በጣም ነው የሚወደ፣ ይናደድብኛል በሚለው ነው አሁን የመጨረሻ ውሳኔዋ፣ ወደ ባህር ዳር ተመልሼ እዛው የሆነ ስራ ፈልጌ እየሰራው መኖር ይሻለኛል ምናልባት ምናልባት ደግሞ በዚህ መሀል አይታወቅም ዘላለምም ሊደውልልኝ ይችላል እያለች ነው ከዚህ በፊት ወደ ውጭ በደላ ላይ የሄደውን ፍቅረኛዋን እዛ ሆና በተስፋ ልትጠብቀው ይመስላል አሁን ላይ ማለት ነው ያ ማለት ደግሞ እዚጋ በተምቹ በጣም ተስፋ ቆርጣለች በተለይ ደግሞ ከዚህ በፊት ተምቹ ያልነገራትን ስለ እሱ ማንነት ስሙን እንኳን እንደ አዲስ እንደነገራትና ከዚህ በፊት ሌባ እንደሆነ ሀናን እንደሚያውቃቱላ እሷን ራሱ ለምን እንደቀረባት ከነገራት በኋላ ነው በጣም ተስፋ በሱ የቆረጠችው ማለት ነው በፊት ላይ እሱ የነገራት እውነት ከውጭ እንዳልመጣና እዚሁ ነዋሪ እንደሆነና የጎዳና ልጅ እንደሆነ ሲነግራት ነበር። ከጊዜ በኋላ በወቅቱ ተናዳበት ቢሆንም ከጊዜ በኋላ ግን ይቅርታ አድርጋላት ወደ እሷ ያቀረበችው። አሁን ደግሞ ተምቹ የቀረውን የደበቃትን ነገር ሲነግራት፣ እርግብ በጣም በሱ ተስፋ ቆርጣለች። እዚህ ምንም የቀረኝ ነገር የለም አሁን ወደ ባህር ዳር ልመለስ በሚለው የሜሮንም ብር ከቦርሳ ውስጥ ፈልጋ ለትራንስፖርት ይሆና ዘንድ እሱን ይዛ ሄዳለች ማለት ነው። ተምቹ ደግሞ በሷ ተስፋ አልቆረጠም። በስተመጨረሻ ራሱ እየተከተላት ሊያስቆማት ሞክሮ ነበር። ይቅርታዋ ራሱ ፈልጎ ነበር። ግን እርግብ እዛ ጋር ትንሽ ለሞራሉ የሚከብድ ነገር ተናግራለች። ሴቶች ሰውነትን ታጥባ አታውቅም፣ ሴት ከመፈለግ በፊት መጀመሪያ አንተ ወንድሁም ብላም ሞራሉ ራሱ ነክታዋለች። ግን ተምቹ ምንም ማድረግ አይችልም። እዛ ጋ ይዞ ቢያስቆማት ይሻል ነበር እንጂ፣ ከአሁን በኋላ እሷ ወደ ባህር ዳር ከሄደች ወይ ላይ ያገኛት ይችላል። ላገኛት ቢል ራሱ እዛ እስከ ባህር ዳር ድረስ ሄዶ ሊፈልጋት ይገባን። ያ ነገር ደግሞ ለሱ በጣም ከባድ ነው የሚሆንበት ማለት ነው። ይህን ሁሉ ነገር ደግሞ ያስከተለው ያው የወርቁ ነገር ነው። እርግብ ከዚህ በፊት እነ ሜላት ቤት የነበረች ጊዜ ብዙ ነገር አገኛለሁ ብዙ ሀብት እወስዳለሁ በሚለው ነበር ብዙ ተስፋ አድርጋ ከአክስቷ ጋር ሲሰሩ የነበረው ነውና በስተመጨረሻ እውነቱ ሲጋለጥ እሷ ያደረገችው ፊትለፊቷ ያገኘችውን የሜላት ወርቅ ነበር ይዛ ያወጣችውና አሁን እጇ ላይ የቀረው ተስፋ እሱ ነበር። ወርቁን ሽጬ የሆነ ነገር አደርጋለሁ ብላ ነበር ያው ወርቁ ከ3 ሚሊዮን ብር በላይ ስለሚያወጣ የሆነ ነገር አደርግበታለሁ ወይ ስራ ጀምርበታለሁ ህይወቴ ራሱ ሊያስተካክል ይችላል በሚል ነበር እሱን ተስፋ አድርጋ ስትጠብቅ በስተመጨረሻ ተምቹ እጅ ገብቶ፣ ተምቹ ደግሞ ቦርሳውን ከፍቶ ስላላየው ነው እዛ ወስዶ እነ ሀና ቤት ያስቀመጠውና በስተመጨረሻ ሰላም አይታው ወርቁ ወደ ሜላት ቤት የተመለሰው ማለት ነው። እርግብ አሁን ምንም ተስፋ የላትም በኋላ ምንም እጄ ላይ ቀረው የምትለው ነገር ስለሌላት የትራንስፖርት ራሱ እስከምታጣ ድረስ ተቸግራ ነው እዛ ጋ የሜሮንን ብር ይዛ የሄደች ማለት ነው። ስለዚህ እዚህ ከቀረው የባሰ ችግር ሊያጋጥመኝ ስለሚችል ወደ ባህር ዳር ልመለስ ብላ በፊት ወደነበረችው ሀገር ልትመለስ እየሄደች ያለችው ማለት ነው። ሜላት ደግሞ ወርቁ ከተመለሰላት በኋላ ትንሽ ልትረጋጋ አልቻለችም። እንደውም መጀመሪያ ላይ የሀናን አባት አቶ ኖላዊን የጠረጠረችው የአባትሽ እጅ እዚህ ነገር ውስጥ እንዳሌለ ተስፋ አደርጋለሁ ብላ በስተመጨረሻም ደግሞ እውነቱ ሲነገራት ኖላዊ እጁ የለበትም ልጁን እንደዚህ አደረገው ምሎ ሲነግሯት ራሱ ተምቹን ደግሞ በፖሊስ ካላስያዝኩት ብላ እዛ ጋር ትንሽ ሌሎቹን ያስደነገጠቻቸው ማለት ነው። ያው እሷ ስለተምቹ ምንም የምታውቀው ነገር የለም። ተምቹ ደግሞ እዛ ጋር ቦርሳ ውስጥ ምን እንዳለ ራሱ አያውቅምና ነው እዛ ወስዶ ወደ ሃና ቤት ያስቀመጠው እንጂ እዛ ጋር ለእርግብ ራሱ ሲነግራት የነበረው ነበረው መጀመሪያ እኮ ቦርሳ ውስጥ ምን እንዳለ ብትነግሪ ይኖሮ እኔ እዛ አልወስደውም ነበር፣ ወይ ደግሞ እንደምንም ብዬ መጀመሪያ አመጣልች ነበር። አሁን ግን ረፍዷል። ወርቁ መጀመሪያ ወደነበረበት ቦታ ተመልሷል ብሏታል ማለት ነው። መጀመሪያ እርግብ ደብቃው ነበር፣ ቦርሳ ውስጥ ምን እንዳለ አልነገረችውም። እዛ ጋር ትንሽ ተጠራጥራው መሰለኝ ተምቹ ራሱ። እሷ ቀለል አድርጋ ቦርሳው እሷ እጅ እንዲገባ ነበር ደጋግማ ስትጠይቅ የነበረው። ተምቹ ደግሞ ቀለል አድርጎ እራሱ ለምንድን ነው ግን ቦርሳው እንደዚህ አጥብቃ የፈለገችው ቦርሳ ውስጥ የሆነ ነገር ቢኖር ነው ብሎ ነው የጠረጠረው እንጂ ይሄን ያክል ብር የሚያወጣ ወርቅ ደግሞ ዛ ቦርሳ ውስጥ እንዳለ አላወቀም። ና መጀመሪያ ኮ ቀድመሽ ብትነግሪኝ ቦርሳውን እንደምንም ብዬ አመጣልሽ ነበር ያላት ማለት ነው። ሜላታውን በስተ መጨረሻ ሀና ና አቶ ኖላዊ ባረጋጓት መሰረት ነው ትንሽ ልትረጋጋ የቻለችው እንጂ መጀመሪያ ላይ ተምቹ ከባዥሽ ጋር የሚሰራ መስሏታል። ወርቁን እዛ ቤት እንደውም መጥቶ እሱን የሰረቀው እሱን የወሰደው ከባዥሽ ጋር ነው የሚሰራው ከባዥሽ ጋር ያሉ ሰዎች እንዳለ ለእኔ ጠላቶች ናቸው ብላ ልጁን በፖሊስ ለማስያዝ ፈልጋ ነበር ግን ደግሞ በስተ መጨረሻ ላይ ሀናና አቶ ኖላዊ ይሄንን ነገር አሳምኗታል። ልጁን ማሳሰሩ እንድትተው አድርጓታል ማለት ነው። በተለይ ደግሞ ሀና ልጁ እኮ ደም የሰጠሽ ልጅ የእሱ ጓደኛ ነው፣ በጣም ነው የሚዋደዱት፣ እንደ ወንድም ነው የሚተያዩት ብላ የአሴርንና የተምቹን ጓደኝነት ምን ያህል እንደሚዋደዱና ምን ያህል መለያየት እንደማይፈልጉ ስትነግራት፣ እዛ ጋ ሜላት ደግሞ አሴር ከዚህ በፊት ደም ሰጥቶ ሕይወቷን ስላተረፋት እሱ ማስቀየም አልፈልግም፣ ሌላ ነገር ራሱ ላደርግለት እያሰብኩኝ፣ አሁን ደግሞ በዚህ መሀል ጓደኛውን አሳስሬ ማስቀየም አልፈልግም ብላለች ማለት ነው። ያው ሜላት እዛ ጋ ለአሴር ያሰበችው መስፍንም ባለፈው ሲያወራ የነበረው ስራ ሲዛለው ስራ አስቀጥራለሁ ብሎ ከዚህ በፊት ከመስፍን ጋር አውርቷል። አሴርና መስፍን ተገናኝቶ እኔ ትምህርት ተኮር ያለውን ስራ ካገኘው የጉልበት ስራ ካገኘው እሰራለሁ ብሎ ለመስፍን ባወራው መሰረት መስፍን ደግሞ እኛ ድርጅት ውስጥ የሆነ ቦታ የሆነ ስራ ላይ የጉልበት ስራ ራሱ ቢሆን እዛ ጋ አስቀጥራለሁ ብሎ ነበርና ያንን ነገር ደግሞ ከሜላት ጋር አውርቷል። እናም ደግሞ እስኪ በቃ ይሄ ነገር ይረጋጋና የባዮቹ ነገር የሆነ መፍትሄ ያገኝና እናስቀጥረዋለን እኛ ድርጅት ይግባ የሚለውን ነገር ከሜላት ጋር አውርቶ ነበርና አሁን ሜላት ይሄን ነው እዚህ ጋር ለሀና ለልጁ የሆነ ነገር ሌላ የተሻለ ነገር እያሰብኩለት ደግሞ በዚህ መሀል ጓደኛውን አሳስሬ እሱን ማስቀየም አልፈልግም እያለቻት ያለችው ማለት ነው። ተምቹ ደግሞ ከአሁን በኋላ ምንም ነገር ማድረግ አይችልም ስለ እርግም ማለት ነው። እሷን መከተል ወይ ደግሞ እሷን ወደ ራሱ ለመመለስ ምንም ነገር ማድረግ አይችልም። ምናልባት ደግሞ እርግብ ወደ ራሷ ተመልሳ ነገሩን ቀስ ብላ አጤናበት፣ ምናልባት ተምቹ አሳዝኗት ደግሞ እሱን ፍለጋ ድጋሜ በራሷ ከመጣች ነው እንጂ ከአሁን በኋላ ተምቹ ምንም ማድረግ አይችልም ማለት ነው። አሁን ላይ እርግብ በጣም ተናዳበታለች። ምናልባትም ንዴቷም ትኩስ ስለሆነ በስሜትም ተመርታ ሊሆን ይችላል አጠገቢያት ድረስ ብላ ያንን ትንሽ ለሞራሉ የሚከብድ ነገር ሰውነትህን ታጥባት ታቅም መጀመሪያ ወንድ ሁን ብላ እዛ ጋር ትንሽ ሞራሉን የሚነካ ነገር የተናገረችው ምናልባት ስሜታዊ ሆና ተናዳም ሊሆን ስለሚችል ተምቹን እዚህ ጋር ማድረግ ያለበት ቁጭ ብሎ አርፎ፣ ምናልባት ደግሞ እርግብ ልቧ ተመልሶ ለእሱ ራርታ ወይ ደግሞ እሷንም ፍቅሩ አሸንፏ ወደ እሱ ካልተመለሰች በስተቀር ምንም ነገር ማድረግ አይችልም ማለት ነው። ምናልባት አሁንም ወደ ማናሃሪያ እየሄደች ይሆናል። ብሩን ወስዳለች፣ ከቤትና ወደ ባህር ዳር እመለሳለሁ ብላ እየወጣች ነው እና ምናልባት ወይ መናሀሪያ ደርሳ ወይ ደግሞ እዛው ባህር ዳር ደርሳ ራሱ ተምቹ ደግሞ ናፍቋት ከዚህ በፊት አብሮ ያሳለፉት ነገር ትዝ ብሏት ራሱ ልትመለስ ትችላለች እንጂ እሱ እዚህ ጋር ምንም ነገር ማድረግ አይችልም ማለት ነው። ከሁሉም ነገር በላይ ደግሞ እሷን በጣም ያስከፋትና ያስደነገጣት ነገር እንደውም ስለ ሀና ሲያነሳባት ነበር። ያው እርግብና ሀና እንደማይዋደዱ ግልጽ ነው። እርግብ ነች የማትወዳት እንጂ ሀና እሷ የምጠላትን ያክል አትጠላትም። ግን አንቺን የቀረብኩሽ እኮ የሀናን እውነት ፍለጋ ነው፣ ቦርሳውን ለሀናን የሰጣወት ካላ በኋላ ሀናን የነምታውቀው የነምትተዋውቁት ብላ እዛ ጋር ተምቹ በነገራት መሰረት ተጫወትክብኝ፣ እንደዚህ ያደረግክኝ ምናምን እያለችው ተምቹ ላይ ተናደብ በጥፊ የመታችው ይሄ ይሄ ነገር ደግሞ እርግብን ሊያናድዳት ስለሚችል ከዚህ ንዴቷ ተረጋግታ ደግሞ ቀስ ብላ ወደ በፊት ስሜቷ ተመልሳ ወደ ማንነቷ ተመልሳ ስለ ተምቹ ለማሰብ ደግሞ ትንሽ ጊዜ ሊወስድ ስለሚችል ይሄን ነገር ተምቹ በትዕግስት መጠበቅ አለበት ማለት ነው። ሌላው ነገር ደግሞ ስለ አሴር ጉዳይ ነው። አሴር አሁን ጠፍቷል። ምንም ሀና ጋር እየታየ አይደለም። በዚህ መሀል ደግሞ ሀናና እዝራ እየተቀራረቡ ነው። ዛሬ በተለይ እዝራ ሀነን መንገድ ላይ አይቷት ሰላም ሳይላት ራሱ ዝም ብሎ እሷን ማለፉ ሀናን ትንሽ አበሳጭቷታል፣ ትንሽም ግራ ገብቷታል። እሷ ያው ከእዝራ ጋር ኖርማል ጓደኛ ሆና እንደ በፊቱ ተቀራርቦ ከሱ ጋር መሆን ትፈልጋለች። እዝራ ደግሞ እዚህ ጋር ልቤ ወደ ፍቅር ያደላብኛል፣ እሷን ከቀረብኳት ላፈቅራት ይችላለሁ፣ ካፈቀርኳት ደግሞ አጥቻት መጎዳት አልፈልግም፣ ስለዚህ ከአሁኑ እሷን መራቅ እፈልጋለሁ የሚለውን አስቦ ነው አሁን ላይ ሀናን መቅረብ ያልፈልገው። ሀና ደግሞ ይሄ ነገር ግራ ገብቷታል። ለምንድን ነው እሱ ይሄን ፍቅር ፍቅር የሚለውን ነገር ትቶ እንደ በፊቱ ኖርማል ጓደኛሞች ሆነን የማንቀራረበው? በቃ የኔና የእዝራ ግንኙነት ሳይጀመር እዚህ ጋር አበቃ ማለት ነው እያለች ለሊት ራሱ እንቅልፏ ሳተተኛ ቁጭ ብላ ስለሱ እያሰበች ነው። ይሄ ነገር ደግሞ ምናልባት አይታወቅም ሀናን ወደ ፍቅር ሊያመራት ይችላል። እሷም ደግሞ እዝራ ልታፈቅረው ትችላለች ማለት ነው። እዝራ እዛ ጋር ሃናን ቁጭ አድርጎ እንደሚያፈቅራትና እንደሚወዳት በግልጽ ያልነገራት ነገራት። ምናልባት ደግሞ እሷን አፍቅሪያት ወደ ጥልቁ ፍቅር ገብቼ ለሷ ከነገርኳትና እሷ ደግሞ አልፈልግም እንደዚህ ነገር ካለችኝ እሷን ካጣዋት እጎዳለሁ የሚለውን አስቦ ነው እዝራ። ይሄን ነገር እያሰበ ደግሞ በዛ በኩል ሃና ስለሱ በተደጋጋሚ እያሰበች ነው። በዚህ መሃል ደግሞ ወደ ፍቅር ልትገባ ትችላለች ከሱ ጋርና በጣም ደሞ ሄዳ እኔ ያፈቅራለሁ ካለችው አንድ ላይ የመሆን ቻንሳቸው በጣም ሰፊ ነው ማለት ነው። በዚህ መሀል ደግሞ እስከዛሬ ሲያፈቅራት የነበረውና እስከዛሬ ዛሬ ለሷ ብዙ መስዋዕትነት ሲከፍል የነበረው አንድም ቀን ቁጭ ብሎ እንደሚወዳትና እንደሚያፈቅራት ያልነገራት አሴር ደግሞ መጎዳቱ የማይቀር ነገር ነው ማለት ነው። አና ስለ አሴር እሷ ማፍቀር ምንም የምታውቀው ነገር የለም ያኔ ሰላም ከነገርቻት በስተቀር ነው እንጂ እሷ አሴር ላይ ምንም ያየችው ነገር የለም። እሱም የነገራት አንድም ነገር የለም ማለት ነው።